በጌታ የተወደዳችሁ የጌታ ወገኖች የጌታ ጸጋና ሰላም እንዲበዛላችሁ ተመኘው። ዛሬ ደግሞ እንደዚሁ ከብሉይ ኪዳን መጽሐፍ ነው እያጠናን ያለነው። ከአንድ ክፍል ደግሞ አብረን እንመለከታለን። ዘፍጥረት ምዕራፍ አምስት ላይ ከቁጥር 21 እስከ 24 ያለውን ክፍል አነብና እንደተለመደው ጸሎት በማድረግ እንጀምራለን። ዘፍጥረት ምዕራፍ አምስት ከቁጥር 21 እስከ 24። ሄኖክም 165 ዓመት ኖረ፣ ማቱሳላንም ወለደ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው ሁለት መቶ ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል። ከእግዚአብሔር ጋር ተራመደ በሚል ርዕስ፣ ምክንያቱም እንግሊዝኛ ስታነቡ ወክድ ዊዝ ጋድ ይላል። ከእግዚአብሔር ጋር ተራመደ በሚል ሀሳብ ዛሬ ደግሞ ሰባት ሀሳቦችን እንካፈላለን። እግዚአብሔር አምላክ ቃሉን ይባርክ ዘንድ ጸልይ። የዘላለም አምላክ እግዚአብሔር እጅግ አድርጌ ያመሰግናለው። ስለዚህ ማለዳ ደግሞ እንደገና ይህንን ጠዋት እድል ስለሰጠህን ወደ ቃልህ ዙሪያ እንድንሰባሰብ ከቃልህ እንድንሰማ እግዚአብሔር ሆይ አንዳንዶቻችን እንግዲህ ጠዋት በማለዳ ከእንቅልፋችን እንድነቃ፣ ሌሎቻችንም ወደ አልጋ ከሜዳችን በፊት ይህንን መልካም እድል ሰጥተህን ቃል እንድናዳመጥ ስለረዳህን እያመሰገንኩህ እግዚአብሔር ሆይ ቃልህን በሙላት እነሆ በግልጽ በማስተዋል እግዚአብሔር ሆይ እንድናደምፅ እና በሕይወታችን ደግሞ ፍሬያማ እንዲሆን እንድንተገብረው አንተ እንድትረዳን ለመንኩ። ከዛሬ ቃል ደግሞ የሚቀርልን ነገር እንዲኖር እንድንባረክበት እግዚአብሔር ሆይ እነሆ እኔ ባሪያ ደግሞ ቃልን በማካፈልበት ጊዜ በመንፈስ ቅዱስ መገለጥ እንድትባርከኝ ሌሎች ደግሞ ስናደምፅ እግዚአብሔር አምላክ ሆይ በቃልህ ውስጥ መኖር እንድንችል እንድናስተውል፣ እያንዳንዳችን በቃለ መስታወት ራሳችን እንድንመለከት አንተ እርዳን። ቀኑ በበረከት አሁን እንደ ፈቃድ ምራን። ጸሎታችን እንስማለን። በህያው ልጅ በጌታ ኢየሱስ ክርስቶስ ምስትር ስማን፣ አሜን። ቁጥር 24 ላይ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም እግዚአብሔር ወስዶታልን አይላል። ስለ ሄኖክ ብዙ የምናውቀው ነገር የለም። እነዚህ ሰባት ቁጥሮች ስለ ህይወቱ ታሪክ አጠቃለው ይናገራሉ። ምናልባት ብዙ ከብቶች ይኖሩታል። መሬት በማረስ ሲተዳደር ይሆናል። ለቤተሰቡ ጥንቃቄ ያደርግ ይሆናል። የእርሱ ህይወት ለትውልድ ሁሉ ምሳሌ ነው። የእግዚአብሔር ሰው መሆን ማለት ምን ማለት እንደሆነ ከዚህ ከሄኖክ ታሪክ እንማራለን። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ሂ ዎክድ ዊዝ ጋድ እግዚአብሔር ጋር ተራመደ ይላል። በጤና መርህ መሰረት ዎኪንግ ወይም መራመድ ለአካል እንቅስቃሴ እጅግ በጣም አስፈላጊ እንደሆነ ይነገራል። የልባችን የደም ዝውውር በደንብ እንዲሰራጭ፣ የሳምባ አተነፋፈሳችን፣ አጥንታችንን ለማጠናከር ጡንቻዎቻችንን በደንብ እንዲሰሩ፣ ለክብደት መቀነስ እጅግ ብዙ ጠቀሜታ አለው። እንዲያውም እንደ አሜሪካ ያሉ ሀገሮች መኪናዎቻቸውን በጋራዥ አስቀምጠው በየጊዜው በእግራቸው እንዲራመዱ በሚዲያ ይነገራቸዋል። መኪና ምን ያህል ኪሎ ሜትር እንደሚጓዝ ጌጅ አለው። ሰው ግን የለውም። ግን በቀን ምን ያህል እንደምንራመድ ታውቃላችሁ? አንድ ሰው በአማካይ ከ7ሺ እስከ 8ሺ እርምጃዎችን ይራመዳል፣ ከተንቀሳቀሰ ይህ ማለት ደግሞ ከአንድ ተኩል እስከ ሁለት ሚሊየን እርምጃዎች በአንድ ዓመት እንራመዳለን። በህይወት ዘመናችን እስከ 115000 ማይልስ እንራመዳለን። ይሄ ማለት ወደ 24000 ኪሎ ሜትር ገደማ ማለት ነው። ለመጀመሪያ ጊዜ ረጅም መንገድ የተራመደው እግረኛ ዴቪድ ነስ የተባለ ሰው ነው። የሚኔሶታ ሰው ነው። ይህ ሰው ታሪካዊ እርምጃ አድርጎ ነበር። በኦክቶበር 5 በ1974 ዓ ም ተምረት ጨረሰ ጨረሰይን ጉዞ እና ወደ 15000 ማይልስ ተራመደ። በዚህ ጉዞ ላይ እንግዲህ 22 ጥንድ ጫማዎችን እንደጨረሰ አንብቤያለሁ። መጽሐፍ ቅዱሳችን ስለ መንፈሳዊ ወክ ወይም ስለ እርምጃ ይናገራል። ይህ መንፈሳዊ ወክ መንፈሳዊ ሕይወታችን እንዲጠናከር ያደርጋል። የጸሎት ሕይወታችን፣ የምስክር ሕይወታችን እንዲጠናከር፣ መንፈሳዊ ጡንቻዎቻችን እንዲጠነክሩ፣ በአጠቃላይ እምነታችን እንዲጠነክር ከፍተኛ አስተዋጽኦ አለው። የዚህ መንፈሳዊ ወክ ውጤት ሰማይ ያደርሳል። ደግሞ በዚህ ወክ ላይ በዚህ እርምጃ በዚህ መራመድ ላይ ብቻን አይደለም፣ ወይም ብቻህን ወክ ማድረግ አይደለም። ሰማይ የምትደርሰው ከእግዚአብሔር ጋር አብረህ ስትራመድ ነው። ምን አይነት አስገራሚ ነገር ነው! ሄኖክ ከእግዚአብሔር ጋር ተራመደ ይላል። በሰብአዊና በመለኮት መካከል ያለውን ግንኙነት ያመላክተናል። እንግዲህ ራሱን በክብርና በግርማ ሞገስ ከተላበሰው ከእግዚአብሔር ጋር፣ ሰማይን እንደ መጋረጃ ከዘረጋው ከእግዚአብሔር ጋር፣ ምድርን ለዘላለም እንዳትናወጥ በመሰረቷ ላጸናት አምላክ ከአምላክ ከእግዚአብሔር ጋር፣ ባህርን ምንጮችን ከፈጠረው እግዚአብሔር ጋር፣ በሺህ ተራራዎች ያሉትን እንስሳት ከፈጠረው አምላክ ጋር፣ የዘላለም አምላክ የሰላም አለቃ ከሆነው አምላክ ጋር ተራመደ። ሄኖክ፣ ሄኖክ እርምጃውን ከእግዚአብሔር ጋር ስላደረገ አንድ ቀን እግዚአብሔር ወሰደው። በብዙ ቢሊዮን ከሚቆጠሩ ሰዎች ሞትን ሳይቀምሱ ሁለት ሰዎች ብቻ ናቸው ወደ ሰማይ የተወሰዱት፣ ሄኖክና ኤልያስ። አንድ ቀን እግዚአብሔርና ሄኖክ የተለመደውን ወክ ያደርጋሉ። ለረጅም ሰዓታት አብረው ከተራመዱ በኋላ ለምን ከእኔ ጋር ቤት ሄደን አብረኸኝ አትኖርም በዚህ ምድር ለሶስት መቶ ስድሳ አምስት ዓመታት ኑረሃል በዚህ የእድሜ ዘመን ሁሉ ከእኔ ጋር አብረን ተጉዘናል ከዚህ በኋላ ወደዚህ ምድር አንተን ፍለጋ መመላለስ የለብኝም አብረን እንሄድ አለው ፈጣሪ አምላክ ስለዚህም ወሰደው ይላል ወገኖቼ ልጆቼ የእኔን ህይወት ሲያዩ አባታችን ከእግዚአብሔር ጋር አካሄዱን ያደረገ ሰው ነው መልካም አባት ነው ይሉኝ ይሆን ልጆቻችን ሲያዩን ወላጆችን አባታችን እናታችን ከእግዚአብሔር ጋር አካሄዱን ያደረገ አካሄዷን ያደረገች እናት ናት ብለው ይመሰክሩሉ ይሆን ይህን ጥቅስ ደጋግሜ አነበብኩት በተለያየ ማጥኛዎችም ላጠና ሞከርኩ ከእግዚአብሔር ጋር ወክ ማድረግ ማለት ከእግዚአብሔር ጋር መራመድ ማለት ምን ማለት ነው ብዬ እራስን ስጠይቅ ነበር ከእግዚአብሔር ጋር መራመድ ማለት አንደኛ እግዚአብሔርን ማወቅ ማለት ነው። ሃቪንግ ሪሌሽንሽፕ ዊዝ ጋድ ዊዝ ሂም ከእርሱ ጋር የተለየ ግንኙነት መኖር ማለት ነው። ማንም ሰው ወገኖቼ ከማያውቀው ሰው ጋር ወክ አያደርግም። ሪሌሽንሽፕ መኖር አለበት፣ ግንኙነት መኖር አለበት። ከባለቤቴ ጋር አንዳንድ ጊዜ ወክ እናደርጋለን፣ ምክንያቱም ሪሌሽንሽፕ አለን። አንዳንድ ጊዜ ወክስ ስናደርግ ከምናቃቸው ሰዎች ጋር ጥሩ ግንኙነት ካለን ሰዎች ጋር ወክስ ስናደርግ ይቀላቸዋል፣ ደስ ይላቸዋል። ለዚህ ነው ነቢዩ አሞጽ ከእግዚአብሔር ጋር ስለመሄድ የሚናገረው ነገር አለው። አሞጽ ምዕራፍ ሶስት ላይ ስታነቡ አሞጽ ምዕራፍ ሶስት ቁጥር ሶስትን እስቲ እንመልከት። እንዲህ ይላል አሞፅ ቀዳሞች ምዕራፍ ሦስት ቁጥር ሦስት እንዲህ ይላል በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉነ? ይላል። አዎ፣ ሁለት ሰዎች ሳይስማሙ በአንድነት መሄድ አይችሉም። ከእግዚአብሔር ጋር እንደዚሁ የተለየ ግንኙነት ከሌለን በስተቀር አብረን መሄድ አንችልም። በመጀመሪያ ከእርሱ ጋር ስምምነት ሊኖረን ይገባል። እኛ በኃጢአት የወደቅንን፣ እግዚአብሔር ደግሞ ቅዱስ አምላክ ነው። እንዴት አብረን መሄድ እንችላለን? አሁን ኢሳይያስ ሲናገር ሳለ ምዕራፍ 59 ከቁጥር አንድና ሁለት አካባቢ የእግዚአብሔር እጅ ከማዳን አላጠረም ይላል አለም፣ ጆሮቹም ከመስማት አልደነቆረም። ነገር ግን ይላል በደላችሁ በእኔና በእናንተ መካከል ለየች ይላል። በኃጢአት ምክንያት ከእግዚአብሔር እንለያለን። ዘሌዋውያን መጽሐፍ ስታነቡ ብዙ ቦታ ላይ በስርዓቴ ብትሄዱ የሚል ቃል አለ። ዘሌዋውያን 26 ሶስትን ብታነቡ እንደዛ ነው የሚለው ብትእዛዜን ብትጠብቁ ብታደርጉትም፣ እኔ ከእናንተ ጋር ሄዳለሁ፣ አምላካችሁ መሆናለሁ እናንተም ሕዝቤ ትሆኑኛላችሁ። በስርዓቴ ብትሄዱ፣ በስርዓቴ ወክ ብታደረጉ፣ ብትራመዱ ነው የሚለው ያኔ ከእናንተ ጋር አብረን ሄዳለሁ፣ አምላክም ሆናችኋለሁ ይላል። እናንተም ሕዝቤ ትሆኑኛላችሁ። አንደኛ ዮሐንስ አንድ ሰባት ላይ እርሱ በብርሃን እንዳለ በብርሃን ብንመላለስ ይላል። ለእያንዳንዳችን ንብረት አለን። የልጆ የኢየሱስ ክርስቶስ ደምቅ ከኃጢአታችን ያነጸናል። ከእግዚአብሔር ጋር እያንዳንዳችን በብርሃን ብንመላለስ ነው የሚለው። እና ይሄ እግዚአብሔር አብርሃምን ዘፍጥረት 17 ላይ ሄዳችሁ ስታነቡ ዘፍጥረት ምዕራፍ 17 ቁጥር አንድ ስናነብ እንዲህ የሚል ቃል እናገኛለን። ዘፍጥረት ምዕራፍ 17 ስለ አብርሃም ይናገራል። አብርሃምም የዘጠና ዘጠኝ ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን። ቃል ኪዳኔ በእኔና በእናንተ መካከል አደርጋለሁ አለው። እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ በፊቴ አብረኙን እኔ ከዛ በኋላ በእኔና በአንተ መካከል ቃል ኪዳኔን አደርጋለሁ አለው። አሁን ወገኖች፣ ይህ መልካም ግንኙነት ግብዣ ነው። አብርሃም ግንኙነቱን ለማደስ የእግዚአብሔር ጸጋና ይቅርታ ያስፈልገዋልና፣ እግዚአብሔርን እና እናንተን በልጁ በኢየሱስ ክርስቶስ በኩል ከእርሱ ጋር መልካም ግንኙነት እንዲኖረን ይጋብዘናል። የእርሱን ግብዣ መቀበል ማለት የእግዚአብሔር የቅድስና ሕግ መጣሳችንን ማመን በኃጢአት መውደቃችንን ማመን መቀበል አለብን። ስለዚህ በተፈጥሯችን በምንም አይነት ከእግዚአብሔር ጋር መሄድ አንችል። ወገኖች የእርሱ ጸጋ ያስፈልገናል፣ የእርሱ ይቅርታ ያስፈልገናል። ጌታ ኢየሱስን ስንቀበል በእግዚአብሔር ፊት ያለ ነቀፋ እንድንሆን ያግዘናል፣ ከእርሱ ጋር ተስማምተን እንድንሄድ ደግሞ ይረዳናል ማለት ነው። ይሄ ነው ከእግዚአብሔር ጋር መራመድ ማለት ከእግዚአብሔር ጋር መስማማት ከእግዚአብሔር ጋር መልካም ግንኙነት መፍጠር ነው። በሁለተኛ ደረጃ ከእግዚአብሔር ጋር መራመድ ማለት የእግዚአብሔርን ትልቅነት ደግሞ ማስተዋል አለብን። እግዚአብሔር ታላቅ አምላክ ነው። ሂ ጋር ማክሲመም ኖ ሚኒመም እግዚአብሔር ትልቅ አምላክ ነው። በዚህ በትልቅ አምላክ ልንድደገፍ ይገባናል። ሁለተኛ ቆርንቶስ ሦስት ላይ አምስት ላይ ብቃታችን ከራሳችን እንደሆነ አንዳች እንኳ ልናስብ እየተገባን አይደለንም ይላል። እግዚአብሔር ትልቅ አምላክ እንደሆነ ልናስተውል ይገባላል። በአንድ ሌሊት አንድ ክርስቲያን ሰው በህልሙ በሐይቅ ዳር ይሄድ ነበረ። በሐይቅ ዳር ሲራመድ ሁለት የእግር ዱካዎች ያህል በህልሙ እንግዲህ በአጠገቡ እግዚአብሔር እየተራመደ እንደሆነ አብሮት ያረጋግጣል። ከዚያ በኋላ ጥቂት ይተኛና ደግሞ በህልሙ እንደገና አንድ የእግር ዱካ ብቻ ይመለከታል። ያኔ ይደነግጣል። ጌታ ሆይ ምን ነው ተውከኝ? እኔ አንተን ለመከተል በወሰንኩ ጊዜ አንተ ከእኔ ጋር እስከ መጨረሻው አብረኸኝ እንደምትሆን ነግረኸኝ ነበር። አሁን በሕይወቴ በጣም አስቸጋሪ ሰዓት ላይ ስደርስ አንተ በጣም በምታስፈልገኝ ሰዓት ለምን ተውከኝ አለ ይህ ሰው? ምክንያቱም ወጀብ፣ ማዕበል እየመጣ ነበር እዛ ባህር አጠገብ። ከዛ በኋላ ጌታም አንተ ውድ ልጄ ነህ፣ በጣም እወድሃለሁ፣ በጭራሽ አልተው። አንተ በጣም በችግርና በስቃይ በሆንክበት ሰዓት ያየኸው አንድ የእግር ዱካ ነው፣ ያኔ እኔ አንተን በትከሻዬ ላይ ተሸክምህ ነበረ አለው። በጣም ደስ የሚል ሐሳብ ነው። ከእግዚአብሔር ጋር መሄድ መራመድ ማለት እርሱ ሙሉ በሙሉ ማመን ነው። በእርሱ ስናምን እርሱ ይሸከመናል። እግዚአብሔር ታላቅ አምላክ ነውና በጣም የሚገርማችሁ እግዚአብሔር አምላክ በችግሮቻችን ውስጥ አይተውም። እና እኔ በተፈጥሮዬ ብዙ ጭንቀት ማስተናገድ አልወድም። ነገሮችን አቅልዬ ማየት መለከታ ደስ ይለኛል። መወጣጠር አልፈልግም። አንዳንድ ጊዜ ሳይ እኔና ባለቤቴ ተቃራኒ የሆነ ባህሪ ያለን ይመስለኛል። እሷ በነገሮች ላይ በጣም ትኩረት ሰጣለች ሲሬስ ነገር ነው። እኔ ግን ነገሮችን አቅልዬ ማየት ወዳለሁ። በተፈጥሮ የመወጣጠር አልፈልግም። እግዚአብሔር አንድ ጽሑፍ ሳነብ ምን ይላል? እግዚአብሔር ችግሬ ትልቅ ነው ብለህ አትንገረው፣ ለችግርህ ግን እግዚአብሔር ትልቅ እንደሆነ ንገረው ይላል እና እግዚአብሔር ትልቅ አምላክ ነው፣ በችግሮቻችን ላይ ትልቅ አምላክ ነው። ከእግዚአብሔር ጋር ስንጓዝ፣ እሱን ስንታመን በእርሱ እናድጋለን። ዳዊት እግዚአብሔር ትልቅ እንደሆነ አየ። ሌሎቹ ጎልያድን አተልቀው ተመልክተው ነበር። ዳዊት ግን የኔ አምላክ ትልቅ ነው አለ፤ ጎልያድንም ገጠመ። ስለዚህ ወገኖቼ እግዚአብሔር አምላክ ለአፍታ እንኳን ልንዘነጋ አይገባንም። እሱ ትልቅ አምላክ እንደሆነ ማስተዋል አለብን። በሱ ተደግፈን መሄድ ይኖርብናል። ሌላው የዕብራውያን ጸሐፊ ስለ ሄኖክ የሚነግረን ነገር አለ። ዕብራውያን ምዕራፍ 11 ላይ ሄደን ስንመለከት ቁጥር አምስትና ስድስት እንዳልኳችሁ እንግዲህ ስለ ሄኖክ ብዙ እየተጻፉ ቦታዎች የሉም። እየተጻፉበትን ደግሞ ሄደን ስንመለከት የዕብራውያን ጸሐፊ ስለ ሄኖክ ጠቀስ አድርጓል። የዕብራውያን ምዕራፍ አስራ አንድ ላይ ሄደን ስንመለከት እንዲህ ይላል ምዕራፍ አስራ አንድ ቁጥር አምስትና ስድስት ሄኖክም ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ያለ እምነት ደስ ማሰኘት አይቻልም ይላል። እንግዲህ በዚህ ስፍራ የምናየው ሄኖክ ከመሞቱ በፊት አንድ ያደረገው ነገር አለ የተገለጸ፣ እግዚአብሔርን ደስ አሰኝተዋል። ስለዚህም እግዚአብሔር ወሰደው ይላል። ከእግዚአብሔር ጋር መራመድ ማለት እግዚአብሔርን ደስ ማሰኘት ማለት ነው። ያለ እምነት ደግሞ እግዚአብሔርን ደስ ማሰኘት አይቻልም ይላል። ሰዎች ግን እግዚአብሔርን ሳይሆን ሰውን ለማስደሰት ሲሉ፣ በሰዎች ፊት ለመታየት፣ ዝናን ለማትረፍ፣ ሙገሳን ለማግኘት ሲሉ ይመላለሳሉ እና እኔና እናንተ ግን እግዚአብሔርን ልናስደስተው ይገባናል። በሉቃስ ወንጌል ላይ ስታነቡ ሁለት ሀምሳ ሁለት ላይ ጌታ ኢየሱስ ክርስቶስ በቁመት በጥበብ በሰውን በእግዚአብሔር ፊት ያድግ ነበር ይላል። ወገኖች እግዚአብሔርን ስናስደስተው በሰው ፊት እድገታችን ይታያል። ቨርቲካሊ ማለት ነው። ሆሪዞንታሊ ደግሞ ወደ ጎን፣ በሰዎች ፊት ደግሞ እድገታችን ይታያል። ብዙ ክርስቲያኖች የማይደሰቱበት ወይም ትንሽ ደስታ ያላቸው ምክንያት ከእግዚአብሔር ጋር መልካም ግንኙነት ስለሌላቸው ነው። ከእግዚአብሔር ጋር ስለማንራመድ ነው። ብዙ ትዳሮች የሚናጉበት ምክንያት ከእግዚአብሔር ጋር መልካም ግንኙነት ስለሌለን ነው። ባለትዳሮች መልካም ግንኙነት ከሌላቸው ደስተኞች አሁን እና በህይወታችን ውስጥ ቅድሚያ ልንሰጠው የሚገባን እግዚአብሔር ነው እና በዘፍጥረት ምዕራፍ ስድስት ላይ እኮ ስናነብ ሙሴ ስለ ኖህ ጽፏል። ዘፍጥረት ምዕራፍ ስድስት ዘጠኝ ላይ ኖህም ከእግዚአብሔር ጋር አካሄዱን አደረገ ይላል። ስለ ኖህ መጽሐፍ ቅዱስ እንደሚነግረን በዚያ ዘመን የነበሩ ሰዎች በኃጢአት ምክንያት ወድቀው ሳለ በዚያ ሁሉ ህዝብ በኃጢአት መሃል እየኖረ እያለ ኖህ ከእግዚአብሔር ጋር አካሄዱን አደረገ። እግዚአብሔርን አስቀደመ ማለት ነው። ኖክ ከእግዚአብሔር ጋር መራመድን መረጠ ማለት ነው። ሄኖክም እንደዚሁ ከውሃ ጥፋት በፊት በዚያ ክፉ ዘመን ነበር የኖረው። በማንኛውም ሁኔታ እግዚአብሔርን አስቀደመ፣ እግዚአብሔርን አመነ፣ ከእግዚአብሔር ጋር ተራመደ። ስለዚህም እግዚአብሔር ወደ ሰማይ ወሰደው። ሄኖክ ከእግዚአብሔር ጋር ተራመደ፣ ልጆቹም ከእግዚአብሔር ጋር ተራመዱ። ከእግዚአብሔር ጋር መራመድ ማለት እግዚአብሔርን የመጀመሪያ ማድረግ ነው። በቀናችን በስራችን፣ በትዳራችን፣ በህይወታችን ሁሉ የመጀመሪያውን ስፍራ መስጠት ነው። ሌላው ስለ ሄኖክ መጽሐፋችን የሚነግረን እንደገና በይሁዳ ውስጥ የተጻፈ ሀሳብ አለ። ይሁዳ ከ14 እስከ 16 ታነቡ። ይሁዳ ምዕራፍ የለውም። ነገር ግን በይሁዳ የተጻፈውን ደግሞ እንመለከታለን እስቲ። ይሁዳ ከ14-16 ሄደን ስናንብ እንዲህ ይላል። ከአዳም ጀምሮ ሰባተኛ የሆነ ሄኖክ፣ እነሆ ጌታ በሁሉ ነገር እንዲፈርድ በኃጢአተኞች ስላደረጉት ስለ ኃጢአተኛ ስራቸው ሁሉ፣ አመፀኞች ኃጢአተኞችን በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአላፋት ቅዱሳን ጋር መጥተዋል ብሎ ለእነዚህ ደግሞ ትንቢት ተናገረ ይላል። ይህን ጥቅስ ስታነቡት እንግዲህ በአጠቃላይ ምንድን ነው? ሄኖክ ቅዱስ ህይወት፣ እንደነበረው የተለየ ህይወት እንደነበረው ህይወቱ ሌሎችን የሚቀደስ ሌሎችን የሚወቅስ ነበር። ህይወቱ በራሱ ሰባኪ ነበር። ህይወቱ ወንጌል ነበር፣ የተከፈተ መጽሐፍ ነበር። ከዓለም የተለየ ህይወት ኖረዋል። ከእግዚአብሔር ጋር ጓደኛ እንደሆነ፣ የእግዚአብሔር ወዳጅ እንደሆነ ሰዎች በግልጽ ያውቁታል። እግዚአብሔርን ይመስል ነበረ። ከማን ጋር ነው የምትውለው? ማንን ትመስላለህ? ከማን ጋር እንደሚውል ንገረኝና ማንነቱን እነግርሃለሁ የሚባል አባባል አለ። እና ሌሎችም የተለያዩ አባባሎች አሉ። ወዳጆቼ ከማ ጋር ነው ምንለው? ውሏችን ከማ ጋር ነው? የእግዚአብሔር ቃል ብረት ብረትን ይስለዋል፣ ጓደኛም ወንድሙን ይስላል ይላል። ሰዎች ከህይወታችን ምን ይመራሉ? ሰዎች ከህይወታችን ማንን ያሉ? መልካሙን ስራችሁን አይተው የሰማይ አባታችሁን ያመሰግኑ ዘንድ በሰዎች ሁሉ ፊት ስራችሁ መልካም ይሆንላል። ጌታ ኢየሱስ ክርስቶስ። ስለዚህ ወገኖቼ፣ ጊዜው በምንመለከትበት ጊዜ ከሄኖክ ብዙ የምንማረው ነገር አለ። አንደኛ ሄኖክ ከእግዚአብሔር ጋር መልካም ግንኙነት ነበረው። እኛም መልካም ግንኙነት ከርሱ ጋር በመስማማት ልንራመድ ይገባናል። እግዚአብሔር ደግሞ ታላቅ አምላክ መሆኑን ማስተዋል። አዎ ሄኖክ ይህን ያደረገው። ከዚያ ደግሞ ከምንም በላይ እግዚአብሔርን ደስ ማሰኘት ሄኖክ እግዚአብሔርን ደስ አሰኝቷል። የተቀደሰ ሕይወት ደግሞ ነበረው። እግዚአብሔር ከእርሱ ጋር መልካም ግንኙነት ይኖረው ዘንድ ይህንን ስርዓት እግዚአብሔር ደግሞ ለእኔና ለእናንተ አዘጋጀልን። ወገኖቼ በሕይወታችን ከእግዚአብሔር ጋር መልካም ግንኙነት ይኖረን። ይህንን በምናደርግበት ጊዜ እግዚአብሔር አምላክ ሄኖክን ወሰደው ይላል። ወደ ሰማይ ልንሄድ የምንችለው እንደ ሄኖክ ከእግዚአብሔር ጋር መልካም ግንኙነት ሲኖረን ነው። እንን ማድረግ እንድንችል እግዚአብሔር ጸጋውን ያብዛልን። ቀኑ እየበረከት ያድግልን። እንደ እግዚአብሔር ፈቃድ መመላለስ እንድንችል ጌታ ጸጋውን ያብዛልን። ተባረኩ።